ሰላም ሰላም፣ ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንዴት አደራችሁ? እግዚአብሔር ይመስገን። በሀገር ውስጥም በውጭም ያላችሁ እህቶቻችን እንዴት ናችሁ? እኛ በጣም ደህና ነን እና ውዶቼ ዛሬ የመጣሁበት ያው ትላንትና በሩታዬ ቤት የተለቀቀው ቪዲዮ በጣም ቅስሜን ሰብሮኛል፣ በጣም አሳዝኖኛል እና በዛ ቪዲዮ ላይ ትንሽ አስተያየት ልስጥ ብዬ ነው። ያው ብዙ ተሰጥቷል። ትንሽ ልበል እስቲ እኔም ብዬ ነው እና በጣም ያሳዝናል በእውነቱ ሴት ልጅ ላይ የሚደረገው ነገር በጣም ነው የሚያሳዝነው፣ በጣም ከምላችሁ በላይ ማለት ነው። አብርሃም ይሄን ማድረጉ በጣም አሳዝኖናል፣ ሁላችንም ልባችንን ሰብሮናል። እና እንዴት ነው ግን ማለት እንዴት ነው የሚያስበው ይሄ ሰው? እንዴት ነው አስተሳሰቡ? እንዴት ነው በጣም ነው የሚገርመው። እች ልጅ እንደዚህ ሰባብሮ፣ እች ልጅ እንደዚህ ተጫውተውባት መጣሉ ዛሬ ለሱ ሲበጀዋል፣ ለሱ ጥሩ ነው፣ ይሄ ለሱ መልካም ነው። በእውነት መልካም አይደለም። አብርሃም ትጎዳለህ። ዛሬ አንተ እሷን ጎዳሁ ብለህ ነው ግን ይሄን ሁሉ ያደረግከው። ነገ አንተ ትጸጸታለህ፣ አንተ ታለቅሳለህ። እሷ ያነባችሁንም እንባ አንተ ታነባለህ። በጣም ነው የምታሳፍረው በጣም ከወንድ ልጅ የማይጠበቅ ስራ ነው እየሰራህ ያለኸው ቤትህን አሳዝነ ቤትህን ጎርተክ ቤትህን ሰብረክ ሁለት ነፍስ ያንተ ልጅ ተሸክማ ዛሬ እሷን ሰብረሃት ላንተ ምን ደስታ ይሰማሃል እስቲ ምን አይነት ደስታ ነው ላንተ የሚሰማክ ትላንትና ጥላ ሄዳ ዛሬ ተመልሳ መጣ። ትላንትና መቼም የለውም ብላ ነው ጥላ ሄደችው። አንተ ሩታን ጥለሃት፣ ነጺን ከነፂ ጋር ልትኖር አትችልም። አንችስ ብትኝ፣ ነጺ ደግሞ ሩታን ጥሎ አንችን ትዳር አድርጎ ሚይዝሽ ይመስልሻል? ከአንቺ ጋር ሚኖር ይመስልሻል? እንዴት ብታስቢው ነው? እንዴት ብታስቢው ነው? ለሩታ ያልሆነ ወንድ ላንቺ ይሆንሻል? አይሆንሽም። በጣም ተሳስተሻል። በጣም ሴትነትሽን ብታከብሪ ግን በጣም ጥሩ ነው። እና በጣም ነው የምታሳዝኝው። አንቺ እቺ የዚች ልጅ እንባ ለአንቺም አንቺ እጥፍ ድርብ ነው የዚችን እንባ የምታለቅሽው። አይዞሽ ሩታዬ፣ አይዞሽ ጠንክሪ የኔ ጀግና። ከሚዲያ አትጥፊ። ጀግና ጀግና የሆኑ ቤተሰብ አለሽ። ጀግና ጀግና የሆኑ እህቶች አሉሽ ከሚዲያ ጥፊ የሚሉሽ ነገር ከሚዲያ አትጥፊ። ይሄ ሴራ ነው፣ ያ ሴሩብሽ ነገር ነው። ከዚህ በፊት ቤተሰብ ከዚህ በፊት አይታችሁ ከሆነ ፍቅር እኔ እንዳልወጣ የተሰራብኝ ሴራ አለ ብላ ስታለቅስ ነበር። የመጀመሪያ ቪዲዮ ላይ ገና ከሩታ ሲተዋወቁ ፍቅር ሚዲያ ላይ ስትመጣ የተናገረችው ቃል አለ። ሩታዬንም እንደዛ ሊቀብሩ አትፈልገው። ሁሉም የተነጋገሩት ሀሳብ ነው ይሄ ግን ደሞ እች ልጅ አትቀበርም፣ እች ልጅ አትቀበርም። እውነት ቤተሰብ ኢው ቪዲዮ ማየት ትችላላችሁ። ያ ያ ያደረጉት አሁንም ተደግሞ እሱ ሊደረግ ነው እና ሩታዬ ደግሞ ጎበዝ ጀግና ስለሆነች ይሄ ነገር አይደረግባትም። ነገሮችም አይደበቁም። የተደበቀ ምስጢር ካለ ይወጣል። የዚች ልጅ ሀቅ ይወጣል። እንዳለቀሰች፣ እንደተሰባበረች አትቀርም ሀቋ ይወጣል እና በጣም አዝኝ ያለሁኝና በጣም ነው የሚያሳዝነው። በባልና ሚስት መሃል እንደዚህ አይነት ድብብቅ ካለ እንደዚህ አይነት ማይሆን እንትን ካለ ነገ የለሽ ነጽ፣ አንቺም እኮ ዋጋ የለሽም አንቺንም አስረግዞ ከሱ ወይ ጽጌ ጋ ወይ ደግሞ አንዱ ዋጋ ይሄዳል። እንደዛ ነው በቃ፣ ምንም ዋጋ የለሽም አንቺ። የአንዱን ቤት አፍርሰሽ አንዱን የኔን ቤት ናና ገንባ ማለት ማይሆን ነው። የማይሆን ስራን እየሰራሽ ነው በጣም ተሳስተሻል። ተመለሽ ወደ ራስሽ ብትመለሽ ያዋጣሻል። እና ቤተሰብ ያው ተናድጃለሁ። ምንም ማድረግ አይቻልም። ሴት ልጅ እንዴ ስትጎዳ እንዲ ስትሰባበር በጣም ነው የሚያሳዝነው፣ በጣም ልብ ይነካል። የሩታደን ነገር ደግሞ በጣም ከባድ ነው። ከጅምሩ ጀምሮ ጠንካራ ስለሆነች ነው እንጂ እዚህ ያደረሰችው። ይሄ የሚያዝም ወንድ አይደለም፣ ሚያዝ ወንድ አይደለም። ልጅቷ ግን ጠንካራ ሆና ባልም ሆና ምስትም ሆና ቤቷን ይዛ እስከ ዛሬ ኖራለች። ዛሬ ግን ልቧ ተሰባብሯል በጣም። እግዚአብሔር ልብሽን ይጠግንልሽ፣ የኔ እናት፣ የኔ ጀግና። አይዞሽ፣ አትወድቂም። እና ይሄን ነው ምላችሁ። ቤተሰብ ሼር አርጉ፣ ይሄን ቪዲዮ ሼር፣ ሰብስክራይብ አድርጉልን እኛንም አበረታቱን። እንወዳችኋለን፣ እናከብራችኋለን መልካሙ ሁሉ